በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ስንክሳር ግንቦት 18 በዓለ ጵራቅሊጦስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት 18 በዝች ቀን የክብር ባለቤት ጌታችን ካረገ በኋላ በአስረኛ ከትንሣኤውም በአምሳኛ ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወትን ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደ ሰጣቸው በሐዋርያት ላይ አጽናይ መንፈስ ቅዱስ ወረደ። እናንተም ካርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም ያ እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፤ አላቸው። ጴጥሮስም እንዲህ አላቸው፤ እርሱም ማለቃቸው የሆነ ጌታችን አጽናኙን ይኸው መንፈስ ቅዱስ ነው ሊልክልን ተስፋ አድርጎናል፤ የምናሰማውን የምናደርገውን ልብ ያስደርገን ዘንድ ይህንንም ሲነግራቸው እነሆ የአውሎ ንፋስ ድምፅ ሰሙ። በዓለም ውስጥ እንደ እርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርድ ታየ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን አርባ ቀን ጾሙ። ሁለተኛም በሐዋርያ ሥራ መጽሐፍ በዓል ኃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ። ድንገት ከሰማይ የአውሎ ንፋስ ድምፅ መጣ ተቀምጠው የነበሩበትን ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖችም ታያቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸው በሀገሩ ሁሉ ቋንቋ ይናገሩ ጀመር፣ መንፈስ ቅዱስ ሲናገር ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰብስበው በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና ተድንቀውም በድንጋጤ እንዲህ አሉ፣ እነሆ እኒህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን የጴሪቲን የሚድ የኤሌማጤም ሰዎች ስንሆን፣ በሁለት ወንዝ መካከል በይሁዳም በቀጲሮስ በጻንጦስም በእስያም በፍርግያም በጲንያፊል በግብፅም በቀሪናም በኩል ባሉት በሊቢያ ወረዳዎችም የምንኖር በሮሚም የምንቀመጥ አይሁድም ወደ ይሁድነት የገባን የቀርጤንስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋ ሲናገሩ እንሆን ሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎች ግን እያፌዙባቸው ጎሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከአስራ ሁለቱ ጋር ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች፣ በኢየሩሳሌም የምትኖሩ ሁላችሁ፣ ይህንን በእናንተ ዘንድ የታወቀ ይሆን ቃሎችንም አድምጡ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም ከቀኑ ሶስተኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለ ነው። እግዚአብሔር አለ፣ በመጨረሻ ቀን እንዲህ ይሆናል ስጋ በለበሰ ሁሉ ላይ ከመንፈሴ አሳድራለሁ። ወንዶችና ሴት ልጆቻችሁ ትንቢት ይናገራሉ፣ ጎበዛዝቶችም ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ ደሞም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስን ከኔ ጋር ከእኔ ላይ አትውሰድብኝ። ደስ የሚያሰኝ ድህነትንም ስጠኝ በጽኑ መንፈስህም አጽናኝ። ለዝንጎዎች ሕግን እንዳስተምራቸው ሁለተኛ መንፈስህን ትላክልህ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ ኢሳያስም እንዲህ አለ፣ በእኔ ሕልውና ያለ ያለ ያው ህይወቴ መንፈስ ቅዱስ ለድህኖች የምስራች እሰብክ ዘንድ ለተማረኩትም ነጻነትን የእግዚአብሔርንም ዓመት የተመረጡ እለው ዘንድ ላከኝ። ጌታችን እንዲህ አለ፣ ከእናንተ ጋር ሳለው ይህንን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተዋላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ ስጦታ አይደለም። ልባችሁ አይታወክ፣ አትፍሩ። እኔ ሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኳችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ! ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር ኑራችኋል እና ምስኪኖች ናችሁ። እንዳትሰናከሉ ይህንን ነግሬያችኋለሁ። ከምኩራባችሁ ያወጧችኋል። ከዚያ በላይ ደግሞ የሚገድሏችሁ ሁሉ ለእግዚአብሔር መሰዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩኝ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ አላመኑብና ስለ ጽድቅም ወደ አብ ሄዳለሁ እና እንግዲህም አታዩኝምና ስለ ፍርድ የዚያ ዓለም ገዥ ይፈርድበታል እና አላቸው። የምናግራችሁ ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማው ሁሉ ይናገራል እንጂ ከራሱ አይናገርም እና የሚመጣውንም ይነግራችኋል። እርሱ እኔ ይገለጥ ይገለጣል ከእኔም ገንዘብ አድርጎ ይነግራችኋል እና ላብዘብ ነው እና ስለዚህ አድርጎ ይነግራችኋል አልኳቸው። ጥቂት ጊዜ አለ አትዩኝ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ ሄዳለሁ እና ደቀ መዛሙርትም እርስ በርሳቸው እንዲተባባሉ ምንድን ነው ይሄ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ወደ አብ ሄዳለውና የሚለን ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው፣ እንዲህ አላቸው። ስለዚህ ነገር እርስ በርሳችሁ ትመረመራላችሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ፣ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል። ሰው የሆነበትንም ስራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሮ ስታጠምቋቸው በስመ አብ ወወልድ ወመንፈስ ቅዱስ በሉ። ያዘዝኳችሁን ሁሉን ይጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመን ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችን ለኢየሱስ ክርስቶስም ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈስ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን። በዚች ዕለትም የአባ አብርሃም ጓደኛ የከበረ አባ ገአርጊ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች፣ ጻድቃን ናቸው። በአደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜ የምንኩስና ልብስ ይለብስ ዘንድ በልቡ ይመሽ ይሻ ነበር። አስራ አራት ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳሳችው። በጎቹንም ትቶ ወደ አስቄ ጥሮስ ገዳም ሄደ። እየተጓዘ ሳለ ከሩቅ የብርሃን ምስሶ አየ። ወደ ወንዝ እስከ ደረሰ ድረስ ወደ እርሱ ሄደ። ከዚያ በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጅ ሆይ እወቅ፣ ስላንተ ልብሱን ቀዶ አባትህን አየሁት። እርሱም ያዝናል፣ ያለቅሳል። ተመልሰህ የአባትህን ልብ ልታጽናና ይገባል የዱር አውሬ ነጥቆ የበላ መስሎታልና አለው። አባ ገአርጊም ደንግጦ አንድ ሰዓት ያህል ቆመ። ከዚያ በኋላ የከበረ ወንጌል ከኔ ይልቅ አባቱን እናቱን የሚወድ ለእኔ ሊሆን አይገባም፣ ደቀ መዛሙሬም ሊሆን አይችልም ብለዋል ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጢስ ተኖ ተበተነ። አባ ገአርጊም ሰይጣን እንደሆነ አወቀ። በዚያም ጊዜ ያ የብርሃን ምሰሶ ደግሞ ተገለጠለት። የእግዚአብሔርም መልአክ በመነኩሴው አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከትሎ እርሱም ከአባ አርዮን ገዳም አደረሰው። አባ ግአሪግም ከአንድ ጻድቅ ሰው መነኩሴ ጋር በዛች አስራ አራት ዓመት ወጥ ሳይቀምስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በአሥራ አራት ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎን በመጨረሻ ጊዜ የእግዚአብሔር መልአክ ተገለጠለት እና እንዲህ አለው፣ ሥጋህ እንዳይደክምህ በመካከለኛ ገድል ተጋደል ብሎሃል ጌታ። ከዚያ በኋላ ሊሰራው የሚገባውን ስርዓት ሰራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራን እንዲበላ ከአራት ሰዓት እስከ መንፈቀ ሌሊት ስለ ስጋው እረፍት እንዲተኛ፣ በቀረው ሌሊትም እስኪ ነጋ ተገንቶ እንዲጸልይ በዚያም ተጋሉ። ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወደ ወዶ በጫካ ውስጥ እየተመላለሰ ሁለት ዓመት ኖረ። ከዚያ በኋላ ጌታ ተገልጦለት ወደ ቦታው እንዲመለስ አዘዘው። ያን ጊዜ አምላካዊ ኃይል ከከበሩ መክሲሞስ እና ደማቴዎስ ገዳም አደረሰችው፣ እርሶም ለደብሩ አቅራቢያ ናት። ወደ ደብሩ በተመለሰ ጊዜ ከዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙ። በአንድነት ተስማምተው የአስቄጦስ ገዳም አባ ምኔቴ ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጧ ኖሩ። ያ ቦታ እስከ ዛሬ ታውቆ ይኖራል። ያቺ ዋሻ በጊቢክ ትባላለች። የክብር ባለቤት ጌታችን ኢየሱስ ክርስቶስም አለት የሆነ ጣሪያውን ሰንጥቆ ወደ እነርሱ የወረደበት ናት። እርሱም ሰገዱለት፣ እነርሱም ሰገዱለት። ሰላምታም ሰጥቷቸው አጽንቷቸው ከእርሳቸው ዘንድም አድረገ። በዚያን ጌታችን በወረደባት መስኮት ብርሃን አዩ። እስከ ዛሬ የተከፈተችው ና ትኖራለች። እኒህ ቅዱሳንም ለምንኩሳት የሚሆን ብዙ ድርሳናትን፣ ብዙ ተገጽሶን ደረሱ። ለአባቶች የሚታዘዙና የሚገዛውን አመሰገኑት። ከዚያ በኋላ አባ አብርሃም ጥር ሁለት ቀን አረፈ። ከእርሱ በኋላ የከበረ አባ ገአሪጊ በዚች በግንቦት ወር በአስራ ስምንተኛ ቀን አረፈ። መላ ዕድሜውም ሰባ ሁለት ዓመት ሆነው በዓለም አስራ አራት ዓመት በምንኩስና ሀምሳ ስምንት ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በጾለት ይማረን። በረከቱ ከእኛ ጋር ትሁን አሚን።